ስኖ ዋይት እና አስማተኛዋ ንግስት። ከረጅም ዓመታት በፊት በአንድ ዝናባማ እና በረዷማ ክረምት ውስጥ አንዲት ንግስት በመስኮት አጠገብ ተቀምጣ የተቀደደ ልብሷን እየሰፋች ሳለ በድንገት መርፌ እጇዋን በመብሳት ያቆስላታል። ከእጇ ውስጥም የደም ነጠብጣብ መንጠባጠብ ይጀምራል። ከእጆቿም የሚንጠባጠበው ቀይ ደም በመስኮቱ ላይ በሚገኘው ነጭ በረዶ ላይ ያርፋል። የዚህን ጊዜ ንግሥቷ እንደ በረዶ ነጭ የሆነች ከንፈሯም እንደ ደም ቀይ የሆነ ጸጉሯም እንደ ወንዝ ዳር ድንጋይ ጥቁር የሆነ ቆንጆ ልጅ እንዲኖራት ተመኘች። ከትንሽም ጊዜ በኋላ የንግስቲቷ ምኞት ተሳካ። ንግስቷም እንደ በረዶ ነጭ የሆነች ከንፈሯም እንደ ደም ቀይ የሆነ ጸጉሯም እንደ ወንዝ ዳር ድንጋይ ጥቁር የሆነ ቆንጆ ልጅ ወለደች። ንጉሱም አዲስ የተወለደችለትን ልጅ ባየ ጊዜ ስኖ ኋይት ሲል ስም አወጣላት። እስኖ ሃይት ከተወለደች ከትንሽ ጊዜ በኋላ ንግስቲቷ በጠና ትታመምና ትሞታለች። ከአንድ ዓመት በኋላም ንጉሱ እጅግ በጣም ቆንጆ ሴት አገባ። የንጉሱም አዲስ ሚስት እጅግ በጣም ቆንጆ ብትሆንም ክፉ፣ ተንኮለኛ እንዲሁም አስማተኛ ሴት ነበረች። ሁልጊዜ ጊዜ በልቧ እሷ በዓለም ላይ ከሚገኙ ሴቶች በሙሉ ቆንጆ እንደሆነች ታስባለች። አስማተኛዋም ንግስት አንድ አስማታዊ መስታወት ያላት ሲሆን በየዕለቱ በመስታወቱ ፊት እየቆመች አስማታዊ መስታወት ሆይ በምድር ላይ ቆንጆዋ ሴት ማንነች እያለች ትጠይቀዋለች። አስማታዊ መስታወትም ንግስት ሆይ ከሁሉም ቆንጆዋ አንቺ ነሽ እያለ መልስላታል ይመልስላታል። ንግስቲቱም በዚህ ነገር እጅግ ትደሰታለች። ከጥቂት ዓመታት በኋላ ስኖ ኋይት ታደገች፣ በምድር ላይም ተወዳዳሪ እስከማይገኝላት ድረስ እጅግ ውብ ሆነች። አስማተኛዋም ንግስት እንደ ልማዷ ወደ አስማታዊ መስታወት ዘንድ በመሄድ አስማታዊ መስታወት ሆይ በምድር ላይ ቆንጆዋ ሴት ማነች ስትል ጠየቀችው። አስማታዊ መስታወት መልሶ ንግሥት ሆይ አንቺም በጣም ቆንጆ ነች ቢሆንም በምድር ላይ በጣም ቆንጆዋ ሴት የንጉሱ ሴት ልጅ ስኖሃይት ነች ሲል መለሰላት። አስማተኛውም ንግሥት በዚህ ነገር በጣም ተናደደች እጅግም ተቆጣች። ስኖሃይትንም በመግደል በድጋሜ ከሁሉ በላይ ቆንጆ ለመሆንም አሰበች። ከዕለታት በአንድ ቀን አስማተኛዋ ንግሥት ከአሽከሮቿ መካከል አንዱን ትጠራውና ስኖ ሃይትን ወደ ጫካ ውሰዳት፣ እንዲሁም ግደላት። ከዚያም ለማረጋገጫ እንዲሆን ልቧን አምጣልኝ አለችው። አሽከሩም እንደታዘዘው ስኖ ሃይትን ጥቅጥቅ ወደ አለ ጫካ ውሰዳት። ስኖ ሃይትንም ለመግደል ሰይፉን እንዳነሳ የዚህን ጊዜ ስኖ ሃይት ስቅስቅ ብላ በማልቀስ እንዳይገድላት ለመነችው። ዛሬም ብቻ ከለቀቃት ድጋሚ ወደ ቤተ መንግሥት እንደማትመለስ በመንገድ ለመነችው። የዚህን ጊዜ አሽከሩ እጅግ አዘነላት፣ በውበቷና በንጹሕ ልቧ ተሸነፈ። ስኖሃይትንም በድጋሚ ወደ ቤተ መንግሥት እንዳትመለስ በማዘዝ ለቀቃት። አስማተኛዋንም ንግስት ለማታለል በጫካ ውስጥ የሚገኝ አውሬ በመግደል ልቡን ለአስማተኛ ንግሥት ሰጣት። አስማተኛም ንግሥት አሽከሯ ያመጣላት የአውሬ ልብ የስኖ ኃይት መስሏት በደስታ አብስላ ተመገበችው። ስኖ ኃይት በማታቀው ጫካ ውስጥ በፍርሃት በመሆን ወዴት እንኳን መሄድ እንዳለባት ሳታቅ ዝም ብላ ሮጠች። ፀሐይም ልትጠልቅ አካባቢ ስኖ ኃይት አንዲት በጣም አነስተኛ ቤት አገኘች። ወደ ቤት ውስጥም ዘልቃ ገባች። በቤት ውስጥም የምታያቸው ነገሮች በሙሉ ትንንሾች ነበሩ። የመመገቢያ ጠረጴዛ ላይም ሰባት ትንንሽ ሰሃኖች እንዲሁም ሰባት ትንንሽ ሲኒዎችን አገኘች። በጣምም ርቧት ስለነበር ከእያንዳንዱ ሳህን ትንሽ ትንሽ ምግብ ወስዳ በላች። ከእያንዳንዱም ሲኒ ትንሽ ትንሽ ጠጣች። ወደ መኝታ ክፍልም ስትገባ ሰባት ትንንሽ አልጎችን ተመለከተች። በጣምም ስለደከማት አንዱ አልጋ ላይ ተኛች። በመሸም ጊዜ ሰባት ድንክ ሰዎች ወደ ትንሿ ቤት መጡ። በቤታቸው ውስጥም ያልተለመደ እንግዳ ነገር አስተዋሉ። እርስ በእርሳቸው ማነው ምግቤን የበላብኝ? ማነው መጠጤንስ የጠጣው? እየተባሉ ያወሩ ጀመር። ወደ መኝታ ክፍልም ሲገቡ ስኖኃይት በአንደኛው አልጋ ላይ ተኝታ ተመለከቷት። በስኖኃይትም ውበት እጅግ ተገረሙ። ከእንቅልፏም ሊቀሰቅሷት ስላልፈለጉ እንድትተኛ ታዋት። በማግስቱ ጠዋትም ስኖኃይት ከእንቅልፏ ነቃች። ሰባቱም ድንኮች ከቧት እየተመለከቷት ነበር። ስኖ ኋይትም ሰባቱን ድንኮች ባየሽ ጊዜ እጅግ ተገረመች። ታሪኳንም አንድም ሳታስቀር ለሰባቱ ድንኮች ነገረቻቸው። እንዲሁም በጫካው ውስጥ ስትዘዋወር የእነሱን ቤት እንዳገኘችም ነገረቻቸው። ሰባቱ ድንኮችን መልሰው ቤታችንን ካጸዳሽ፣ እንዲሁም ምግብ የምትሰሪልን ከሆነ ከእኛ ጋር መኖር ትችያለሽ፣ እኛም እንጠብቅሻለን አሏት። ስኖ ኋይትም በሰባቱ ድንኮች ሐሳብ በደስታ ተስማማች። ስኖ ኋይትም በድንኮቹ ቤት መኖር ጀመረች። ሁል ጊዜ ጠዋት ጠዋት ድንኮቹ ወደ ስራ ከመሄዳቸው በፊት ተጠንቀቂ፣ ለማንም ቤቱን እንዳትከፍቺ፣ አስማተኛዋም ንግስት በቅርቡ በህይወት መኖርሽን ታውቃለችና ተጠንቀቂ እያሉ ያስጠነቅቋታል። ከእለታት በአንድ ቀን አስማተኛዋ ንግስት እንደ ልማዷ ወደ አስማታዊ መስታወት ዘንድ በመሄድ አስማታዊ መስታወት ሆይ በምድር ላይ ቆንጆዋ ሴት ማን ነይ ስትል ጠየቀችው። አስማታዊ መስታወትም መልሶ ንግስት ሆይ አንቺም በጣም ቆንጆ ነሽ። ቢሆንም በምድር ላይ በጣም ቆንጆ ሴት በሰባቱ ድንኮች ቤት ውስጥ የምትኖረው ስኖኋይት ናት ሲል መለሰላት። የዚህን ጊዜ አስማታዊቷ ንግሥት ስኖኋይት በሕይወት መኖዋን አወቀች። በዚህም ምክንያት እጅግ ተናደደች። አስማታዊም ንግሥት ራሷን በአስማት ወደ አንድ አሮጊት ሴት በመለወጥ ወደ ሰባቱ ድንኮች ቤት ሄደች። ሰባቱም ድንኮች ቤት እንደደረሰች ቀበቶ መግዛት የሚፈልግ እያለች መጣራት ጀመረች። ስኖኋይትም በሩን በመክፈት አሮጊቷን አስገባቻት። አሮጊቷም አንድ ቀበቶ ለስኖ ዋይት ሰጣትና በቀሚስሽ ላይ ሞክሪው አለቻት። ስኖ ዋይትም ቀበቶውን ስታደርገው በጣም ስለጠበቃት ራሷን ሳተች። አሮጊቷም ስኖ ዋይት የሞተች መስሏት ትታት ሄደች። በምሽትም ጊዜ ሰባቱ ድንኮች ወደ ቤት ሲመጡ ስኖ ዋይት ራሷን ስታ አገኟት። ፈጠንም ብለው የጠበቀውን ቀበቶ አላሉላት። የዚህን ጊዜ ስኖ ዋይት ነቃች። ሰባቱም ድንኮች በድጋሜ በሩን ለማንም እንዳትከፍት አስጠነቀቋት። አስማታዊቷም ንግሥት ስኖ ኋይት እንዳልሞተች ባየች ጊዜ በድጋሜ ራሷን በመቀየር የተመረዘ ማበጠሪያ በመያዝ ወደ ሰባቱ ድንኮች ቤት ሄደች። ልክ ቤቱ ጋም እንደደረሰች ማበጠሪያ የሚፈልግ እያለች መጣራት ጀመረች። ስኖ ኋይትን መስኮቱን በመክፈት አገኘቻት። አሮጊቷም ቶሎ ብላ መርዛም የሆነ ማበጠሪያ በስኖ ኋይት ፀጉር ላይ በመሰካት ራሷን አሳተቻት። ከዚያም ቶሎ ብላ ሄደች። በምሽትም ጊዜ ሰባቱ ድንኮች ወደ ቤት ሲመጡ ስኖ ኋይት ራሷን ስታ አገኟል። ፈጠንም ብለው የተሰካውን መርዛማ ማበጠሪያ ከፀጉሯ ላይ ነቀሉት። የዚህን ጊዜ ስኖ ኋይት ነቃች። ሰባቱ ድንኮችን በድጋሚ በሩን ለማንም እንዳትከፍት አስጠነቀቋል። አስማታዊቷ ንግሥት ስኖኋይት እንዳልሞተች በድጋሚ አወቀች። የዚህን ጊዜ የተመረዘ ግማሹ ቀይ ግማሹ ደግሞ ነጭ የሆነ አፕል አዘጋጀች። ቀዩ ክፍል እጅግ መርዛማ ሲሆን ነጩ ክፍል ደግሞ መርዝ አልነበሩ ራሷንም እንደ ገበሬ በመለወጥ ወደ ሰባቱ ድንኮች ቤት ሄደች። ልክ ቤቱ ጋር እንደደረሰች ጣፋጭ አፕል የሚፈልግ እያለች መጣራት ጀመረች። እስኖ ሀይትም መስኮቱን በመክፈት አገኘቻት። አሮጊቷም አፕሉን ከፈለችው በኋላም ነጩን ራሷን ከበላች በኋላ ቀዩን ደግሞ ለስኖ ሀይት ሰጠቻት። እስኖ ሀይትም ልክ ቀዩን አፕል እንደበላች መሬት ላይ ወደቀች። ከመሸም በኋላ ሰባቱ ድንኮች ወደ ቤታቸው መጡ። ስኖኋይትም መሬት ላይ ወድቃ ተመለከቷል። የዚህን ጊዜ ግን ምንም ማድረግ አልቻሉም። ብዙ ቢሞክሩም ስኖኋይትን ማንቃት አልቻሉም። የሞተችም መሰለቻቸው። በመስታወትም አድርገው ስኖኋይትን ተራራ ላይ ያስቀመጧት። ከዕለታት በአንድ ቀን የሌላ ክፍለ ሀገር ገዢ የሆነ ልዑል በሰባቱ ድንኮች ቤት አካባቢ እያለፈ እያለ በመስታወት ውስጥ የተቀመጠችውን ስኖኋይትን ተመለከታት። በውበቷም እጅግ ተማረከ። ሰባቱንም ድንኮች ስኖ ዋይትን መውሰድ ይችል እንደሆነ ጠየቃቸው። ለዘላለምም እንደሚንከባከባት ቃል ገባላቸው። ሰባቱም ድንኮች ልዑሉ ስኖ ዋይትን እንዲወስዳት ፈቀዱለት። ልዑሉም በአሽከሮቹ አማካኝነት ስኖ ዋይትን ወደ ቤተ መንግስቱ እየወሰደ ሳለ የመስታወቱ መቃብር ተንቀጠቀጠ። የዚህን ጊዜ ከስኖ ዋይት አፍ ውስጥ ቀዩ መርዛማ አፕል ወጣ። ስኖ ዋይትም ወዲያው ነቃች። ልዑሉም ባየው ነገር እጅግ ተደሰተ። ልዑሉም ስኖ ኋይትን አብራው ወደ ግዛቱ እንድትሄድ እንዲሁም ሚስቱ እንድትሆን ጠየቃት። ስኖ ኋይትም በደስታ ተስማማች። ከጥቂት ቀናት በኋላ ስኖ ኋይትና ልዑሉ በታላቅ ድግስ ተጋቡ። ሁሉም ሰዎች ደስ አላቸው። አስማተኛዋ ንግሥትም እንደ ልማዷ ወደ አስማታዊ መስታወት ዘንድ በመሄድ አስማታዊ መስታወት ሆይ፣ በምድር ላይ ቆንጆ ሴት ማን ነች ስትል ጠየቀችው። አስማታዊ መስታወትን መልሶ ንግሥት ሆይ፣ አንቺም በጣም ቆንጆ ነች። ቢሆንም በምድር ላይ በጣም ቆንጆ ሴት በቅርቡ ንግሥት የሆነችው ሴት ነች ሲል መለሰላት። አስማታዊዋን ንግሥት በቅርቡ ንግሥት የሆነችውን ሴት ለማየት በመፈለግ ወደ ስኖ ኋይት ግዛተ መንግሥት ሄደች። አዲሷም ንግሥት ስኖ ኋይት መሆኗን ባወቀች ጊዜ እጅግ ደነገጠች። ስኖ ኋይትም አስማተኛዋን ንግሥት በወታደሮቿ አሳሰረቻት። ከዚህ ሁሉ በኋላ ስኖ ኋይት በሰላምና በፍቅር መኖር ጀመረች። በሕይወቷ ዘመን ሁሉ ሰባቱ ድንኮች ያደረጉላትን ውለታም አረሳቸው።